አርሰናል ስራ ላይ ነው። መድፈኞቹ ሙሉ በሙሉ ከአንድ ተጫዋች ጋር ስምምነት ላይ ደርሰዋል። ይህ ዝውውርም በቅርቡ ይጠናቀቃል ተብሎ ይጠበቃል። ሊቨርፑል ከሚያሰናበታቸው ተጫዋቾች ጠቃሚ ገንዘብ ሊያገኝ ነው። በመሸጥም በመግዛትም እየተሳካለት ይገኛል። የአርኔ ስሎቱ ሊቨርፑል። ማንቸስተር ዩናይትድ በጣም በቅርቡ ከብሪያን ኤምቤሞ ዝውውር መጠናቀቅ ጋር ተያይዞ ዜና በስሙ ይወጣል ተብሎ ይጠበቃል። ነገር ግን ማንቸስተር ዩናይትድ ብሪያንን ቤሞን ማግኘት ባይችልስ በአማራጭነት እነማንን ማሰብ ይችላል በሚለው ላይ ውይይቶች እየተደረጉ ይገኛሉ። ክርስቲያኖ ሮናልዶ የሳውዲ ፕሮ ሊግ ካለማችን አምስት ምርጥ ሊጎች አንዱ ነው እያለ ነው። በዚህ ሀሳብ ትስማማላችሁ ወይስ ሀሳቡን ለመቀበል ይቸግራችኋል? እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ ዳግም መጥተናል። ሰላም ጤና ይስጥልን። የሸገር ስፖርት ዊዝ አበበ ግደየ። ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ይህንን የሽግር ስፖርት ዊዝ አ በበግድ የዩትዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ላይክ በማድረግ ሊንኩንም ለሌሎች በማጋራት አሁንም ማገዛችሁን እንድትቀጥሉ በላቃ ክብሮትና ትሕትና እንጠይቃለን። እጅግ በጣም አድርገን እናመሰግናለን። አስቀድመን ባጭር ባጭሩ ወደ እናንተ የሚደርሱ አንድ አምስት ወሬዎችን ብንንገራቸው የመጀመሪያው የሚሆነው የማንቸስተር ዩናይትድ እና የብራዚል ብሔራዊ ቡድን ተጫዋች የሆነው አማካዮ ካዚሜሮ ከማንቸስተር ዩናይትድ ጋር በ2025/26 የመቀጠል እድሉ ሰፍቷል ተብሏል። ይህ ውሳኔ የተወሰደው በማንቸስተር ዩናይትድ እና በካዚሜሮ ድርድር ወይም መነጋገር እንደሆነም መረጃዎቹ እየቀጠሉ ነው ያሉት። ካዚሜሮ ከማንቸስተር ዩናይትድ ጋር በመጫወት በ2026 የዓለም ዋንጫ ብራዚልን ለመወከል አንቸሎቲ የሰጡትን ፍንጭ መነሻ አድርጎ ነው የማንቸስተር ዩናይትድ ባለስልጣናትን አነጋግሯል የተባለው። በሌላ በኩል ማንቸስተር ዩናይትድ በውድድር አመቱ መጠናቀቂያ አካባቢ ከካዚሜሮ ያገኘው አገልግሎት አስደስቶታል። ለዚህ ነው በየሳምንቱ እጅግ ከፍተኛ ደሞዝ ከሚከፈላቸው የማንቸስተር ዩናይትድ ተጫዋቾች ቀዳሚው የሆነው ካዚሜሮ 2025/26ን በማንቸስተር ዩናይትድ ለማሳለፍ ፍላጎት ያሳደረው። ይሄ ስምምነት ባይደረስ ኖሮ ምናልባት ምናልባት ካዜሜሮ ወደ ሳዑዲ ፕሮሊግ የመሄድ እድሉ በጣም ሰፊ ይሆን ነበር ተብሏል። ቼልሲን ስንመለከት ቼልሲ እንግዲህ እስከ 8 ሚሊዮን ፓውንድ ያልጠበቀው ገቢ ሊያገኝ ነው ተብሏል። ማርክ ጉሄ ሊቨርፑልን የሚጠናቀቅ ከሆነና በሊቨርፑልና በክሪስታል ፓላስ መካከል በሚደረገው ስምምነት ቀደም ሲል በ2021 ተጫዋቹ ወደ ክሪስቲያል ፓላስ ሲቀላቀል በክሪስታል ፓላስና በቼልሲ መካከል በነበረው የ20 በመቶ ሽያጫችሁን ትሰጡኛላችሁ የሚል ስምምነት ነው። ቼልሲ ስምንት ሚሊዮን ፓውንድ ከማርክ ጉሄ ሊቨርፑልን መቀላቀል ሊያገኝ ይችላል የተባለው። በነገራችን ላይ በተጫዋቹ ዝውውር ዙሪያ የሊቨርፑል ልሳኖች በጣም በጣም ደስተኛ መሆናቸውን እየገለጹ ይገኛሉ። የደጋፊው ስሜትም ማርክ ጉሄ ወደ አንፊልድ ቢመጣ ደስተኛ እንሆናለን፣ የመከላከል አቅማችንንም የበለጠ ጠንካራ ያደርግልናል የሚል እምነት አለ። ንፋሳ መጣሹ ስምንት ሚሊዮን ፓውንድ ደግሞ ቼልሲን ተጨማሪ ዝውውር ጉልበት ይሰጠዋል ተብሎ እየተጠበቀ ነው። በነገራችን ላይ ቼልሲ ከጌትንስ ጋር ሙሉ በሙሉ ስምምነት ላይ ደርሷል ስንል ነበረ። አሁን በቦርሻ ዶርትሙንድና ና በቼልሲ መካከል ስምምነቱ ሙሉ በሙሉ ተጠናቋል። የሚቀሩት የሕክምና ምርመራ ማድረግና ወረቀትና እስክርቢት ሆኑ በፊርማ ማገናኘት ብቻ ነው። ቼልሲ ግን ከዚህም በላይ ራሱን በዝውውር የማጠናከር ስራን እየሰራ ይቀጥላል ተብሎ ነው የሚጠበቀው። 58 ሚሊየን ፓውንድ ለብራይተን ቫልቢዮን የፊት መስመር ተጫዋች ጃው ፔድሮ ሊያቀርብ ነው ተብሏል። ይሄ እንግዲህ ምናልባት በኒውካስል ዩናይትድ እና በብራይተን ሆ ቫልቢዮን መካከል ተጫዋቹ ለመገበያየት የተደረገው ጥረት ኒውካስል ዩናይትድ ዋጋ አቅርቦ ውድቅ ከተደረገበት በኋላ ከኒውካስል ዩናይትድ የተሻለ ገንዘብ በማቅረብ ቼልሲ ጃው ፔድሮን ወደ ስታንፎርድ ብሪጅ የመውሰድ ፍላጎት አለው ነው እየተባለው። ይህንን ፋብሪዚዮ ሮማኖም ያረጋገጠው መረጃ ነው። እንግዲህ በ ሁለቱ ክለቦች መካከል ድርድሩ ተጀምረዋል ያው ፉክክር ነበረው ኒውካስልም ተጫዋቹን የሚፈልግ ስለሆነ ቼልሲም ይህንን ተጫዋች ካላገኘው ሞጭ ይገኛለሁ እያለ ስለሆነ ስለዚህ አሁን ኒውካስል ዩናይትድ ያቀረበው የዝውውር ጥያቄ ውድቅ መደረጉን ተከትሎ ለቼልሲ ጉልበት የሚሰጥ ዜና ነው የተሰማው ተብሏል የኒውካስልና ። ብራይተን ሆቭ አልቢየና አለመስማማት። በሌላ በኩል ግን ቼልሲዎች ጃኦ ፔድሮን መውሰዳቸው አይቀርም። ለዚህ ተጫዋች ዝውውር መከፈል ያለበት ዋጋ እንዲከፈል ማሬስ ከራሱ ይፈልጋል ተብሏል። ነገር ግን አስቀድመው የጄሚ ጊተንስን ዝውውር በ60 ሚሊዮን ፓውንድ ከቦርሻ ዶርትሙንድ ማጠናቀቅ እንዳለባቸው ይሰማቸዋል ነው የተባለው። ይህንን ካደረገን በኋላ ሙሉ ትኩረታችንን ደግሞ ወደ ጃኦ ፔድሮ እናዞራለን የሚል መልእክት ነው ያስተላለፉት በሌሎቹ መረጃዎቻችን ላይ ስንሄድ ክርስቲያኖ ሮናልዶን እናገኛለን። ክርስቲያኖ ሮናልዶ ለሳዑዲው ክለብ ለአልነስር እስከ 2027 ድረስ የሚጫወትበትን ስምምነት አኑሯል፣ ፈርሟል። ለሁለት ዓመት አብረው ይቀጥላሉ። ይሄ ማለት ክርስቲያኖ ሮናልዶ 42 ዓመት እስኪሞላው ድረስ ለአልነስር ይጫወታል። በአልነስር የተወሰኑ ስኬቶችን ለማምጣትም ከፍተኛ ጥረት እንደሚያደርግ ነው እየተናገረ ያለው። እንግዲህ ክርስቲያኖ ሮናልዶ አሁን ተናግሮታል ተብሎ መነጋገሪያ ከሆነው ርዕሰ ጉዳይ መካከል አለማችን ላይ የተለያዩ ሀገራት የሊግ ውድድሮችን ያከናውናሉ በሊግ ጥንካሬያቸው ደግሞ ግንባር ቀደም የሚባሉ ሀገሮች አሉ። ለምሳሌ የእንግሊዝ ፕሪሚየር ሊግ ባለማችን በጣም ጠንካራው ሊግ ነው ይባላል። ባለማችን በጣም ውዱ ሊግ ነው ይባላል። አውሮፓ ደግሞ አምስት ታላላቅ ሊጎች አሉኝ ትላለች። የእንግሊዝ ፕሪሚየር ሊግን፣ የጀርመን ቡንደስሊጋን፣ የፈረንሳይ ሊግ አንድን፣ የጣሊያን ሴሪኤንና የስፔን ላሊጋን ትጠቅስና አምስቱ ትልልቅ ሊጎች ብላ ትጠራቸዋለች። እነዚህን አምስት ሊጎች ተከትሎ ደግሞ ሌሎቹ በደረጃ ከአምስቱ ብናንስም ብለው ተከታዮቹን ስድስተኝነት፣ ሰባተኝነት ይወስዳሉ። አሁን ክርስቲያኖ ሮናልዶ የሚለው ነገር ግን ይህንን የአውሮፓውያኖቹን ስሜት ምናልባትም በሌሎች ሀገራት ላይ የሚከናወኑትንም የሊግ ውድድሮች ፈታኝ ስሜት ውስጥ እንዲገቡ የሚያደርጋቸው ይመስለኛል። ምክንያቱም ክርስቲያኖ ሮናልዶ እያለ ያለው የሳዑዲ ፕሮ ሊግ ከዓለማችን አምስት ምርጥ ሊጎች አንዱ ሆኗል ነው። ይሆናል አይደለም፣ ስለ ወደፊቱ አይደለም። ኦልሬዲ አሁን ዓለማችን ላይ አምስት ትልልቅ ሊጎችን አምስት ምርጥ ሊጎችን ጥሩ ስንባል የሳውዲ ፕሮሊግን ሊግን እዛ ውስጥ እንድናካትት ነው። ክርስቲያኖ ሮናልዶ እየጠበቀ ያለው የሳውዲ ፕሮ ሊግ ባለፉት ሁለት ሶስት ዓመታት ከፍተኛ መሻሻልን እንዳሳየ ከ እድገት ወደ እድገት ከእድገት ወደ እድገት ከጥንካሬ ወደ ጥንካሬ እየተሸጋገረ አሁን የደረሰበት ደረጃ ላይ ደርሷል። ነው የምናገረው ነገር የሚገባችሁ በሳውዲ ፕሮ ሊግ የምትጫወቱ ተጫዋቾች ናችሁ። በሳውዲ ፕሮሊግ ያልተጫወተ የሳውዲ ፕሮሊግን የማይከታተል የሳውዲ እግር ኳስ የት ነበረና የት ደረሰ የሚለው ላይ መረጃ የሌለው ሰው ካልሆነ በስተቀረ አሁን በምለው ነገር ላይ ትስማማላችሁ። ነው የሚለው የሳውዲ ፕሮ ሊግ ከዓለማችን አምስት ምርጥ ሊጎች አንዱ ሆኗል። ይሄ እኔ ያለፍኩበት እያለፍኩበት ያለሁት ሊግ እያሳየ ያለውን መሻሻል እና ሌሎች ሀገራት ላይ ያለውን የሊግ ውድድር እንደሚያውቅ ሰው ሆኜ ስናገር፣ ከአምስቱ ምርጦች አንዱ መሆን ችለናል። ግን ከዚህ በላይ መስራት ግን ከዚህ በላይ እንደገና ሊጉን ማጠናከር ይኖርብናል የሚል አስተያየትን ነው ክርስቲያኖ ሮናልዶ የሰጠው። በዚህ የክርስቲያኖ ሮናልዶ ሀሳብ ትስማማላችሁ ወይ እውነት የሳዑዲ ፕሮ ሊግ አምስት የዓለማችንን ምርጥ ሊጎች ስንመርጥ የምናካትተው ሊግ ነው ወይ? ይሄ ነው እንግዲህ ጥያቄ የሚሆነው። በሌላ በኩል ሊቨርፑል ከሚያሰናብታቸው ተጫዋቾች ጠቃሚ ገንዘብ ሊያገኝ ነው የሚለውን መረጃ እናንሳ። በአንድ በኩል በናፖሊና በዳርዊን ኑኔዥ መካከል ኦልሬዲ ስምምነት አለ። ዳርዊን ኑኔዥ ናፖሊን መቀላቀል ይፈልጋል። ናፖሊም ዳርዊን ኑኔዥን መውሰድ ይፈልጋል። ሊቨርፑል ለዚህ ተጫዋች የሚያቀርበውን ጥያቄ ያለዝበው ዘንድ፣ ይቀንስለት ዘንድ ናፖሊ ኤክስፔክት ያደርጋል። የተወሰኑ የሚጠብቃቸው ነገሮች አሉ። እነዚህ በናፖሊ የሚጠበቁት የዋጋ ቅናሽ የማድረግ የሊቨርፑል ውሳኔዎች እስካሁን ድረስ አልደረሱም። ምናልባት ግፋቢል ግፋቢል 60 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር እንዲከፈለው ሊቨርፑል ኤክስፔክት ያደርጋል ወይም ይጠብቃል። ስለዚህ ይህንን 60 ሚሊዮን ፓውንድ ውድ ብሎ የሚጠራው ናፖሊ ከሊቨርፑል ጋር በዋጋ ውድነት የሚፋረስ ከሆነ የናፖሊና የዳርዊን ኑኔዝ መገናኘት እውን ሳይሆን ይቀራል ማለት ነው። ስለዚህ ዳርዊን ኑኔዝ ሌሎች አማራጮችን ይፈልጋል። ሊቨርፑል ግን ከዚህ ተጫዋች ዝውውር ከ60 ሚሊዮን ፓውንድ በታች አልቀበልም እያለ ነው ረጋ ብሎ ስራዎችን መስራት የሚችልበት እድል እንዳለው ሊቨርፑል ያምናል። ከሰዓት በኋላ ዛሬ ከተሰሙት መረጃዎች መካከል አንደኛው ደግሞ የክርስቲያኖ ሮናልዶ ክለብ አልናስር የሊቨርፑልን ሉዊዝ ዲያዝ የመውሰድ ፍላጎት አለው ለሉዊዝ ዲያዝ ዝውውርም እስከ 78 ሚሊየን ፓውንድ ለሊቨርፑል ሊከፍል ፈቃደኛ ነው የሚለው መረጃ ወጣ። እንግዲህ ሉዊዝ ዲያዝ በሊቨርፑል እንዲቆይ የሚፈልጉ ደጋፊዎች አሉ። ምነው እሱ ጥሩ ተጫዋች አይደለም ወይ? ለምን የዝውውር ገበያው ላይ እንዲገባ እንዲካተት ተደረገ ብለው ጥያቄ የሚያነሱ የሊቨርፑል ደጋፊዎች አሉ። ነገር ግን ደግሞ በተቃራኒው ሊቨርፑል ከተጫዋቹ ዝውውር እስከ 78 ሚሊዮን ፓውንድ የሚያገኝ ከሆነ ተጫዋቹን አዘዋውሮ አካውንቱን ሙሉ ማድረጊያው ጊዜ አሁን ነው ብሎ ያምናል። ምክንያቱም በሉዊዝ ዲያዝ ሊሰሩ የሚችሉ ስራዎች በተቀሩት የሊቨርፑል ተጫዋቾች ሊሰራ ሊከወን የሚችል ነው። ራሱ ሉዊዝ ዲያዝ ግን አንድ ሀሳብ አምጥተዋል። በእኛና በሊቨርፑል መካከል መደራደር መደረግ አለበት። በመደራደራችን ወቅት ለእኛ ሊቨርፑል የሚያቀርብልን ሀሳብና ሂሳብ እንዴት ያለ ነው? እኛ ከሊቨርፑል ጋር ለምን ያህል ጊዜ እንድንቆይ ሊቨርፑሎች ይፈልጋሉ? የሚሉት ነገሮች በጣም ወሳኝ ናቸው፣ ይላል የሉዊዝ ዲያዝ ካምፕ ነው ይህንን የሚያወራው። ለምሳሌ ለሁለት ለሶስት ዓመታት ሊቨርፑል ከእኛ ጋር አብሮ መቀጠል የሚፈልግ ከሆነ ሬጉላሪቲ ላይ ማስተማመኛ የምናገኝ ከሆነ ኦፍኮርስ ከሊቨርፑል ጋር መቆየትን እንመርጣለን። ከሊቨርፑል ጋር መቆየትን ልንወስን እንችላለን። ሊቨርፑል እንዲህ ያሉትን ማስተማመኛዎች መስጠት የማይችል ከሆነ ያ ማለት ከዲያዝ ጋራ ውል ማደስ እንዲሁም ለሉዊስ ዲያዝ የሚከፈለው ክፍያ ላይ ማሻሻያ ማድረግ ከዛም በተጨማሪ ደግሞ በቋሚነት ልጁን ለመጠቀም የሚችሉበት ሁኔታ እንደሚፈጠር በቃ አንተ ላይ እንተማመናለን አንተን ከምንተማመናቸው ተጫዋቾች አንዱ አድርገን እንወስዳለን ሊሉት ይጠብቃል። ይሄንን ካላሉት ግን የዝውውር ወቅት ነውና የገበያ ጊዜ ነውና ከተለያዩ ክለቦች ጋር ፕሮጀክታቻቸውን ታሳቢ ያደረገ የማን ፕሮጀክት ምን ይመስላል፣ የማን ፕሮጀክት እንዴት ያለ ነው የሚለውን የመዘነ ውሳኔ ላይ ለመድረስ እንገደዳለን ነው። በዚህ ወቅት ነው እንግዲህ አልናስር 78 ሚሊዮን ፓውንድ እንዲሁም ደግሞ ለሉዊዝ ዲያዝ እጅግ ከፍተኛ የሚባል የደሞዝ ክፍያን ለመክፈል ሀሳብ ይዞ መጥቷል የተባለው የሊቨርፑል ኤኮዎች ናቸው የሚባሉት ወይም የሊቨርፑል ልሳኖች ናቸው የሚባሉት፣ አንደኛው ዘሊቨርፑል ኤኮ ነው፣ ሁለተኛው ዚስ ኢዝ አንፊልድ ነው። እነሱ ሁሉ የሉዊዝ ዲያዝ የሳውዲ ፕሮሊግን የመቀላቀል ሉዊዝ ዲያዝ ከክርስቲያኖ ሮናልዶ ጋራ ሊጫወት የሚችልበት እድል መስፋት ጋር አያይዘው መረጃዎችን እያወጡ ይገኛሉ። ሉዊዝ ዲያዝም የጓጓ ይመስላል። ከሳውዲ የሚመጣ የስልክ ጥሪ፣ ከሳውዲ የሚመጣ እና ለእኛ ተጫዋች የሚለው የመደራደር ሐሳብ ተጫዋቾችን ያስበረግጋቸዋል። ምክንያቱም በሳምንት የሚከፈላቸው ክፍያ እና ሌሎች የሚቀመጡላቸው ጥቅማ ጥቅሞች እጅጉን የሚያጓጉ ናቸው። በቅርቡ በአልናስርና በክርስቲያኖ ሮናልዶ መካከል በተደረሰ ስምምነት ከዚህ በኋላ አልናስርን የሚቀላቀል ማንኛውም ተጫዋች የክርስቲያኖ ሮናልዶን ይሁንታ የክርስቲያኖ ሮናልዶን ስምምነት ያገኘ ብቻ ነው ተብሏል። ክርስቲያኖ ሮናልዶ በአልናስር ሰዎች ይሄ ነፃነት ተሰጥቶታል አንተ ይሁን ያልከውን አንተ ይምጣ ያልከውን ብቻ ወደ ክለባችን እናዘዋውራለን የሚል ቃል ተገብቶለታል ውላቸውም ላይ አለ ሲባል ሰምተናል። አርሰናልን እናንሳ። አርሰናል ራስን የማጠናከር ሥራን በጣም በአግባቡ እያከናወኑ ከሚገኙ ክለቦች መካከል አንደኛው ነው። እመኑኝ፣ በሚቀጥለው ሳምንት አርሰናል የገሌ ተጫዋችን ዝውውር ሙሉ በሙሉ አጠናቀቀ፣ ተጫዋቹ የሕክምና ምርመራውን አለፈ፣ ለአራት ወይም ለአምስት ዓመታት ከአርሰናል ጋር የሚያቆየውን ስምምነት ተፈራረመ የሚሉት ዜናዎች ተከታትለው ይመጣሉ። ጨርሶ ያስቀመጣቸው ዝውውሮች እንዳሉ ሚዲያዎችም እየገለጹ ይገኛሉ። ደግሞ በአንዳንዶቹ ጥረቶች አርሰናል እምቢ እየተባለ ነው። ለምሳሌ በአርሰናልና በቫሌንሲያ መካከል ድርድር ሲደረግ ነበረ። ይሄ የአርሰናልና የቫሌንሲያ ድርድር ሞስክዌራ የሚባለውን ተጫዋች ወደ ኤምሬትስ ስቴዲየም ለማዘዋወር አርሰናል ፍላጎት ስላለው የዚህን ተጫዋች ዝውውር ለማጠናቀቅ ሲባል ይደረግ የነበረ ዝውውር ነው ወይም ድርድር ነው። ታዲያ ይሄ ድርድር አሁን መልክ አጣ፣ ተበላሸ። አርሰናል ሞስኩዌራን ለማስፈረም ያደረገው ጥረት ውድቅ ተደረገበት የሚሉ መረጃዎች ወጥተው ነበረ። ይሄንን ያደረገው ቫሌንሲያ ። ይሄ ተጫዋች ከኛ ጋር 20 ሚሊየን ዩሮ የውል ማፍረሻ ሂሳብ አለው። ስለዚህ 20 ሚሊየን ዩሮውን ማትከፍሉን ከሆነ ወይም በፓውንድ 17 ሚሊየን ፓውንዱን ለመክፈል የማትስማሙ ከሆነ ሞስኬራን ማግኘት አትችሉም ነው። ስለዚህ ሞስኬራን ደግሞ እውነት ለመናገር ሚካኤል አርቴታ በጣም እጅግ በጣም ፈልጎታል ነው። ስለዚህ ይህንን የስፔን የ21 ዓመት በታች ተጫዋች በጣም ብዙ ሰዎች ደግሞ ባለ ትልቅ አቅም ነው የሚሉትን እንዲሁም ደግሞ የመሃል ተከላካይ ከመሆን ባሻገር እንደ ፉል ባክም ሊያገለግል የሚችልበት አቅም ያለው ስለሆነ ስለ ዛሬው አርሰናል ብቻ ሳይሆን ስለ ነገውም አርሰናል በማሰብ ይህን ተጫዋች የራሳቸው ለማድረግ አርሰናሎች ይሰራሉ። በድንገት ማግሃሌሽ ላይ አንድ ነገር ቢመጣ ወይም ሳሊባ አንድ ነገር ቢሆን እንደ ሞስኩዌራ ያሉ ተጫዋቾች ያለምንም ስጋት የመከላከሉን ስራ ሊሰሩ የሚችሉበት አቅም አላቸው። ነው እና ክርስቲያን ሞስኩዌራ የአርሰናል ተጫዋች እንዲሆን አርሰናል የሚጠበቅበትን ነገር ያደርጋል። ነው ቀላል ነው። እውነት ለመናገር ሀያ ሚሊየን ዩሮ የውል ማፍረሻ ካለ ያንን የውል ማፍረሻ ሰጥቶ ሞስኩዌራ ውሉን ያፈርስና የአርሰናል ተጫዋች ይሆናል። አሁን ትልቁ ጥያቄ ወይም ዛሬ ከሰዓት በኋላ የተሰማው በነ ፋብሪዚዮ ሮማኖም ጭምር የተረጋገጠው አርሰናል ከተጫዋቹ ጋር ሙሉ በሙሉ ስምምነት ላይ ደርሷል። ለዚህ ነው አርሰናል ስራ ላይ ነው የምንለው። እምቢ ሲባል ፊቱን አያዞርም። እምቢ ሲባል እየተው አይደለም። እምቢ ያሉትም ጋር እየቀረበ ለማሳመን እየሞከረ ስራ እየሰራ በተግባርም ደግሞ ጉዳዮቹን ዳር እያደረሰ ስለሚገኝ ነው አሁን ተጫዋቹና አርሰናል ሙሉ በሙሉ ተስማምተዋል። ልጁ ፈቃደኝነቱን ሰጥቷል። ከአርሰናል ጋር አብሮ በሚሆንባቸው ዓመታት ከአርሰናል ምን ያህል ገንዘብ በደሞዝ መልክ እንደሚከፈልም አውርተው እሱም ላይ ስምምነት ላይ ደርሰዋል። ያንን ነው ፋብሪዚዮ ሮማኖና የእንግሊዝና የስፔን ትልልቅ ሚዲያዎች አርሰናል ከተጫዋቹ ጋር ሙሉ በሙሉ ስምምነት ላይ ደርሰዋል ወይም ፉል አግሪመንት አርሰናል ተርምን በተመለከተ ፉል አግሪመንት ደርሷል፣ ነው የሚሉት እና ኢንክሬደብል ስታር ይሉታል፣ እሱን የማይታመን አቅም ያለው በጣም ትልቅ አቅም ያለው ተጫዋች ጋር ነው አርሰናል ስምምነት ላይ የደረሰው ብለው ያነሳሉ። እንግዲህ የሚካኤል አርቴታ ፍላጎት ጋብርኤል ማጋሌሽ እና ዊሊያም ሳሊባ ዋና ሊሆኑ ይችላሉ። ከዛ ግን ጎን ለጎን ጃኩብ ኪዮርን ማቆየት ከተቻለ አንድ ነገር ነው። ሞስኩዌራ ቡድኑ ላይ ቢቀላቀል የተሟላ እና የማያሰጋ እንዲህ ስለሆነ ነው የማያስብል የተከላካይ ክፍል ይኖረኛል ነው። ይህንን መፈጸም የሚያስችል ስምምነት ላይ ተደርሷል። ፋብሪዚዮ ሮማኖ ነው በትዊተር ወይም አሁን ኤክስ ተብሎ በሚጠራው ገጹ ላይ የአርሰናልንና የተጫዋቹን ሙሉ በሙሉ መስማማት ዜና ብሎ አውጥቶታል። አሁን አርሰናሎች ሃያ ሚሊየን ዩሮውን ለቫሌንሲያ ይከፍላሉ ወይም ደግሞ ከዛ በጣም ትንሽ ያነሰ ገንዘብ ከፍለው ቫሌንሲያንም ያሳምናሉ። የቀረው የሚያስፈራ ስራ አይደለም። አሁን የሰሩት ግን ታላቅ ስራ ነው። አርሰናልን ለማጠናከር እየተወሰዱ ያሉት እርምጃዎች በጣም በጥሩነት የሚጠቀሱ ናቸው። መጀመሪያ አርሰናል አቅርቦት የነበረው 14 ሚሊዮን ዩሮ ልክፈል ወይም 12 ሚሊዮን ፓውንድ ለተጫዋቹ ዝውውር ላስቀምጥላችሁ ብሎ ነበረ። ይህንን ውድቅ አርገውታል ቫሌንሲያዎች። አሁን ግን 20 ሚሊዮን ዩሮ የውል ማፍረሻውን አክቲቬት ማድረግ ብቻ ነው የሚጠበቅበት። ተጫዋቹ እስካሁን ድረስ ለስፔን ብሔራዊ ቡድንም እንደዚሁም ደግሞ ለቫሌንሲያ በሰጣቸው አገልግሎቶች በብዙዎች የሚደነቅና ነገማ የሱናት ሻምፒዮናት የሚባልለት ተጫዋች ሆኗል። ሊዮኔል ሜሲ በ2026 የዓለም ዋንጫ ላይ እናየዋለን ወይ? ይሄ በጣም ብዙዎቻችን ማወቅ የምንጓጓው ጥያቄ ይመስለኛል። እንደኔ እንደኔ ኦፍኮርስ ሊዮኔል ሜሲ የተለየ አደጋ ካላጋጠመው በስተቀረ በጉዳት ምክንያት በዛ ዓለም ዋንጫ ላይ መሳተፍ የማይችልበት ነገር ካልመጣ በስተቀረ በ39 ዓመቱ የዓለም ዋንጫ ላይ የማይሳተፍበት ምንም ምክንያት ይኖራል ተብሎ አይጠበቅም። ነገር ግን ይላል አሁን ዊልያም ባላንጌ ባወጣው መረጃ ሊዮኔል ሜሲ እንደነዚህ ያሉ ውሳኔዎችን አሁን ላይ ሆኖ በሚቀ ቀጥሎ ወይም ልክ የዛሬ አመት ዓለም ዋንጫው ላይ አለሁበት፣ ዓለም ዋንጫው ላይ የለሁበትም ሊለን አይችልም። ሊያደርግ የሚችለው ነገር ስቴፕ ባይ ስቴፕ ቶርናመንት በቶርናመንት ጨዋታ በጨዋታ እየወሰነ ውስጡን እያዳመጠ ራሱን እየሰማ ነው ውሳኔዎች ላይ የሚደርሰው። ይሄንን ብቻ እንዲያደርግ ልንተወው ይገባል ይላሉ ሊያምባላንጌ አሁን ላይሆነን ግን ሊዮኔል ሜሲ በአለም ዋንጫው ላይ ስለ መሳተፉ እንኳን እኛ የደጆቹ ራሱ ሊዮኔል ሜሲ በእርግጠኝነት አያውቅም። ይህንን ሲገልጸው ምን አለ? ኖዋነውስ ማንም ምንም አያውቅም። ነገሮች በጥሩ ሁኔታ እየቀጠሉ ነው። ከዓለም የክለቦች ውድድር ጋራም ተያይዞ የተጫዋሽ እንግዲህ የአሜሪካውን ክለብ ኢንተር ሚያሚን በዓለም የክለቦች ዋንጫ ጥሎ ማለፍ ላይ የገባው ብቸኛ ክለብ እንዳደረገው አይተናል። ከፓሪስ ሳንጀርማ ጋር ደግሞ ሊጫወቱ ነው። የመጨረሻው መረጃችን የሚሆነው ማንቸስተር ዩናይትድን የምናነሳበት ነው። ማንቸስተር ዩናይትድ የቻለውን በሙሉ እያደረገ ከብሬንትፎርድ ጋር አሁንም ድርድሩን ቀጥሏል። ብሪያን ኤምቤሞን በቻለው ፍጥነት በተለይ ደግሞ ከተቻለ በፕሪሲዝኑ ሙሉውን ጊዜ ከማንቸስተር ዩናይትድ ጋር እንዲያሳልፍ ዝውውሩን ቶሎ ለመጨረስ እየሰራ ይገኛል። በሁለቱ መካከል ስላለው ልዩነት ቀደም ብለን ባነሳነው መረጃ ላይ ያካተትን ስለሆነ አንመለስበትም። ግን አሁን አንዳንድ ሰዎች ማንቸስተር ማንቸስተር ዩናይትድ ብሪያን ኤምቤሞን ለማስፈረም የሚያደርገው ጥረት ሳይሳካ ቢቀር ብሪያን ኤምቤሞ የማንቸስተር ዩናይትድ ተጫዋች የማይሆን ከሆነ ማንቸስተር ዩናይትድ እነማንን በአማራጭነት ሊያስብ እነማንን በአማራጭነት ሊይዝና የማጥቃት እንቅስቃሴውን ወይም የማጥቃት ውጤታማነቱን ሊጨምር ይችላል የሚል ጥያቄን ያነሳሉ። እንግዲህ ማቲያስ ኩኛ ማንቸስተር ዩናይትድን ተቀላቅሏል። በብሪያን ኤምቤሞ ማንቸስተር ዩናይትድ መቀላቀል ዙሪያ አሁንም ተስፋው ትልቅ ነው። ነገር ግን አንዳንዴ በድንገት ላይሆን የሚችልበት አማራጭ ከመጣ ሁለቱ ክለቦች ስምምነት ላይ መድረስ ያልቻሉ እንደሆነ በተከታዮቹ ተጫዋቾች ላይ ማንቸስተር ዩናይትድ ትኩረቱን ቢያደርግ ብዙ ሳይጎዳ የማጥቃት እንቅስቃሴውን ማጠናከር ይችላል የሚል አስተያየት ነው የተሰጠው። የመጀመሪያው የተጠቀሰው ስም የብሪያን ኤምቤሞ የቡድን ጓደኛ የሆነው ዊሳ ነው። ዊሳ በተጠናቀቀው የ2024 25 የውድድር ዓመት ሀያ ጎሎችን በሁሉም የውድድር አይነቶች ያስገባ ቨርሳታይል የሚባል በተለያዩ ቦታዎች ላይ ለመጫወት አቅም ያለው በግራም ሆነ በቀኝ መስመር በኩል የማጥቃት እንቅስቃሴው ላይ ውጤታማ መሆን የሚችል ተጫዋች ነው። ስለዚህ አሁንም ከብሬንትፎርድ ጋር ለመደራደር የሚገደድ ቢሆንም ዊሳን ግን እንደ አማራጭ ማየት ይችላል ተብሏል። ሁለተኛው በአማራጭነት የተጠቀሰው ስም ሴሜንዮ ነው። ይህንን ተጫዋች የማይፈልግ የለም። ተጫዋቹን ከቦርንመዝ ለመውሰድ የተለያዩ ክለቦች ጥያቄ እያቀረቡ ይገኛሉ። ጥያቄ ውስጥ ናቸው ከሚባሉት ወይም በልጁ ላይ ፍላጎት አላቸው ከሚባሉት ክለቦች አንዱ ራሱ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ የኤምቤሞ ጉዳይ ስለማይሳካ ወይም ላይሳካ ካልቻለ ብሎ ሳይሆን ሴሚኒዮን እየፈለገ ያለው በራሱ ይህ ተጫዋች ያጠናክረኛል፣ በማጥቃት አቅሜ ላይ ልዩነት ይፈጥረልኛል ብሎ የዚህ ተጫዋች ፈላጊ ሆኖ ወረፋ ከያዙት ክለቦች መካከል አንደኛው ነው። ይህም ተጫዋች 11 ጎሎችን በተጠናቀቀው የውድድር አመት ያስቆጠረ፣ ስድስት ለጎል የሚሆኑ ኳሶችን እየሰጠ በተለያዩ ዩ ቦታዎች ላይ በመጫወት ውጤታማነቱን ያረጋገጠ ተጫዋች ነው። በሁለተኛ አማራጭነት ተይዟል። ሌላው ከአርሰናልና ከቶተናም ጋር የሚያታግለው ቢሆንም ምናልባት ለኤምቤሞ ከሚከፍለው በላይ የሚያስወጣው ቢሆንም ኢዜን ቢያስብ ማንቸስተር ዩናይትድ ይጠቀማል የሚሉ ሰዎችም አሉ። አስራ አራት ጎሎችን በሁሉም የውድድር አይነት ለ ነበረበት ክለብ ለክሪስታል ፓላስ ያስቆጠረ ክሪስታል ፓላስ ኤፌ ካፕ ዋንጫን ሲያሸንፍ ብቸኛዋን ጎል ማንቸስተር ሲቲ ላይ ያስቆጠረም ተጫዋች ነው። ይዜ አርሰናል ከቶትናሃም ጋር መታገልን የሚጠይቅ እስከ 68 ሚሊዮን ፓውንድ መክፈልን የሚያስገድድ ዝውውር ነው። ክሪስቶፈር ንኩንኩ ከቼልሲ ወደ ማንቸስተር ዩናይትድ ቢዘዋወር ማንቸስተር ዩናይትድ ይጠቀማልም ያተርፋልም ብለው የዚህን ተጫዋች ስምም ጠቅሰዋል። ይህ ተጫዋች ከማንቸስተር ዩናይትድ ጋር በተያዘ ስሙ ሲነሳ እናስታውሳለን። በተለይ አሌሃንድሮ ጋርናቾን ወደ ቼልሲ ሰጥቶ ንኩንኩን ወደ ኦልትራፎርድ የመውሰድ ሀሳብ አለ። ሁለቱ ክለቦች እየራሳቸውን የቻሉ ዝውውሮች እናድርጋቸው ብለው መርጠው ንኩንኩን መውሰድ ሲፈልግ ማንቸስተር ዩናይትድ ከተጫዋቹ ዝውውር ጋር በተያዘ በተናጠል ሊደራደር አሌሃንድሮ ጋርናቾን ከፈለገ ደግሞ ቼልሲ በዝውውሩ መሳካት ዙሪያ ማንቸስተር ዩናይትድን ሊያወራ ይችላል እንጂ ስዋፕ ዲል ወይም ተጫዋች መቀያየር የሚባል ስምምነት አትጠብቁ ተብለናል። ለማንኛውም እነዚህ አሁን ለሰዓቱ የያዝናቸው መረጃዎች ናቸው። ደግሞ ሰበር ዜና ብለን አዳዲስ መረጃዎችን ፈላልገን ማምሻችሁን ጥሩ ለማድረግ አዳዲስ ወሬዎችን ይዘን ለመምጣት ያብቃን። እናንተም በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘላለም ትኖር።